የሱስ አብም ነው ያ አብ ከሆነ መቼ ነው ታዲያ ያን ስጋ አብ በሱ ላይ ያደረው? እንግዲህ በእኔኒው ከባለ ጊዜ ነው መቼ ነው ግን ተብሎ በዚህ ቀን ምናምን የሚባል ነገር የለም። መጀመሪያ ንጹህ ስጋ ብቻ ነበር አይደለ? ከዛው መለኮት ያደረበት የአብ ማደሪያ የሆነው መቼ ነው እሱን አድርጎ በቃ በዛ ሰው መስራት ሲጀምር ና በእኔ መኑ ኒኒያየ አብና ብየ ሙሉ መናገር መስራት ከጀመረበት ጊዜ ሚን ስፔሲፊክ ቀኑ ደቂቃውና እንትኑ እሱ እንደሱ ነገር የሆነ ሳለ በቃ እንትን የሚያልሆነበት ጊዜ አለ ማለት ነው አይደል? አምላክ ያልነበረ ማለት ንጹህ ሰው ብቻ የሆነበት ጊዜ አለ አይደል? እንደዛ ብላችሁ ነው የምታምኑት። እኛ ንጹህ ሰው የሚባለው እንዳንተ አይነት አይነት ሰው ሳይሆን እኮ ራሱ ቃል የሆነ ሰው እኮ ነው ቃል የሆነ ሰው የምትሉት በቃል በቃል አማካኝነት የተፈጠረ ለማለት ፈልጋችኋል? አይ እንደተፈጠረ ብለን አናምንም። ራሱ ቃልም እግዚአብሔር ነበር። ስለ የእግዚአብሔር አንዱ ባህሪው ነው ቃል የሚባለው እግዚአብሔር ነበር። የሌለም ፍጡር ነው ብለን አናምንም። ፍጡር አትሉም? እሺ፣ ፍጡር ካልሆነ ቃል ስጋ ሆነ ስትሉ ምን ማለት ነው? ቃል ነው። ቃል ስጋ ሆነማ ቃል ሰው ሆነ ማለት ነው። ቃል ሰው ሆነ ማለት ነው። እሺ ቃል ሰው ሆነ ካላችሁ ከዛው የሆነ ሰዓት ላይ ኦኬ፣ ሰዓት ላይ ምናምን የምሳት ነው አዳም ያ ሰው እኮ ያ ሁለተኛው ክርስቶስ አዳም እንዴት ነው ደግሞ ነፍስ ነው ደግሞ ትላላችሁ እኮ የሰውነቱ ነፍሱ አብ ነው ትላላችሁ፣ መንፈሱ አብ ነው ትላላችሁ። ኢየሱስ እኮ ሁሉ ነገሩ ያምር እግዚአብሔር ነው የሰው የሚባል ፍጡር የሚባል ነገር መንፈሱ አብ ከሆነ፣ መቼ ነው መንፈሱ አብ የሆነው? ማለት ህይወት እኮ ያለው ነገር እኮ መንፈስ ይኖረዋል አይደል? መንፈሱ መቼ ነው አብ የሆነው? አንደኛ ቆሮንጦስ ላይ እንደሚናገሩ እና ሁለተኛው ሰው ህይወትን የሚሰጥ መንፈስ ሆነ የሚለው በማፀን ሳለ መንፈስ የለውም። መንፈስና ነፍስ በተለዋዋጭ ነው ችግር የለውም። በማፀን ሳለች ነፍስ መንፈስ የለውም አለው እንጂ። መንፈስ ካለው ታዲያ ያንን መንፈስ አውጥቶት ነው እንደገና መንፈስ የሚሆንለት ማለት? ግልጽ እንድታደርግልኝ ነው እንደረዳ ሆኖ ል እንዴት ነው አውጥቶ ስትል ምን ማለት ምን ማለት? መንፈስ የራሱ መንፈስ ካለው በሰውነቱ የራሱ መንፈስ ካለው ወይ ደግሞ ነብስ ካለው በኋላ ደግሞ ነብሱ ወይም መንፈሱ ደግሞ አብ የሚሆን ከሆነ ኢየሱስ ክርስቶስ ሰው ብቻ አይደለም አምላክም ነው ያለን ነው። አሁን አንተ ሰው ማምላክ ነው ብለህ እንደምታምን ፍጹም ሰው ፍጹም አምላክ ስትል በወልድ አምላክነት ነው የምትለው አንተ። እኛ ግን አብ ብቻ ስለሆነ አምላክ ኢየሱስ ክርስቶስ አምላክ ነው እያልን እኮ ነው እንጂ ውጥት ግብት የሚል ነገር አደለም። ቀደም ውይይቱ ላይ ካየክ መንፈስ ሲነበረ ይሄው ጥያቄ መልስ ተሰጥቶበታል ብዬ ትክክል አይ፣ ማለት እንድንረዳው። እኔ አሁን የአንቺ አስተምሮ እንዲገባኝ ነው እንጂ ለመፈጣት ምናምን አለ። መንፈስ የሚለው ነገር መንፈስ የሚባለው ነገር የአንድ ሰው ህይወቱ ማለት ነው አይደል? መንፈስ ወይም ደግሞ ነፍሱ የምንለው ስለ አንተ። እኔ ስለ ኢየሱስ ስታወራ ሲጀምር እንደኔና እናንተ አይነት ሰው ብለህ አታስማስ። በአይምሮ ውስጥም በህሊና ውስጥም ማሰብ አትችልም ኢየሱስ ቃል የሆነ አካሉ ቃል የሆነ ሰው፣ ሁለተኛ ሰው የተባለ ለምንድን ነው ሰው የሆነው? በእናንተ አስተምሩ ኢየሱስ ክርስቶስ ለምን ሰው ሆነ? ቃል ለምን ሰው ሆነ? ምንድን ነው ቃል ሥጋ የሆነበት ምክንያት? እግዚአብሔር ኢሳያስ 59 ላይ ሲናገር ሰው ስላጣ ወደ እሱም የሚማልል ስላጣ የገዛ ክንዱን። ቃል ምንድን ነው በሰውና በእግዚአብሔር መካከል ሰው አጣው ነው የሚለው ሰው ስላጣ እሱን ቃሉ ስጋ አደረገ። የሚያስታርቅ ንጹህ የሆነ በእግዚአብሔር እና በሰው መካከል ሆኖ የሚያስታርቅ ሰው ስለሌለ ለዛ ነው የሆነው። ይህም ተቋሰው ስለጣ ማለት ሰው ያልሆነ ነገር ፈጠረ። ከዛው ሰው ያልሆነ ነገር ሰው ሰውማ ነበር እኮ ሙሴ የሚባል ሰው ነበረ፣ ዳዊት የሚባል ሰው ነበር። ግን እሱ ሰው አጣ። እሺ እግዚአብሔር ሰው ስለጣ ከዛ ሰው ያልሆነ ነገር ታዲያ ሰው ካጣ ማለት ነው። እንዴት ታዲያ ሰው ያልሆነ ነገር ድጋሚ ደግሞ ሰው ነው ማለት እንችላለን? እኔ ሰው ያልሆነ ነገር አልኩኝ። እንደ አጣ እያለክ ሰው ነው የተፈለገው፣ ግን ሰው አለ። ሙሴ አለ፣ ኤርሚያ ጸሐፊት ኢሳያስም ራሱ አለ። ግን ሊያድን የሚያድን ሰው ስለሌለ በእግዚአብሔርና በሰው መካከል ሆኖ አንድ የርቁን ስራ የሚሰራ ሰው ነው የጠፋው እንጂ ነቢያቶች ሞልተዋል እኮ እነ ሙሴ እነ አዳም አሚን እነ አብርሃም እነ ያዕቆብ እየተባሉ አሉ ግን እነሱ ሰው አሁን ለምሳሌ በእግዚአብሔርና በሰው መካከል አልሽኝ አይደል በእግዚአብሔርና ሰው መካከል የሚሆነው ፍጹም ሰው ፍጹም አምላክ መሆን አለበት አይደል ምንድን ነው ፍጹም ሰው አንተ የምትለው ፍጹም ሰው ሲባል እውነተኛ ሰው ማለት ነው እውነተኛ ሰው መጽሐፉ መጽሐፍ ቅዱሳችን ሁለተኛ ሰው ነው የሚለው። አንተ በግዴታ እንደ መጀመሪያው ሰው ይሆንልኝ ነው የምትለው። መጽሐፉ ግን ሁለት ነው። እብራውያን ላይ ሲያብራራ ሁለተኛው ሰው እንጂ፣ መጽሐፍ ቅዱስ በአጠቃላይ ኢየሱስ ክርስቶስን የትኛውን ቦታ ብትይጂ የሰው ልጅ ሰው እያለ ነው የሚናገረው። ሁለተኛው ሰው ከሰማይ ነው የሚለው። ሁለተኛው ሰው ብሎ በደንብ በግልጽ ነግሮናል። መጽሐፍ ቅዱስ ጌታችን ኢየሱስ ክርስቶስ ከሰው ጋር ግንኙነት ያለው ስጋ ያለው ሰው አይደለም። የሱ ስጋ ነዋ እየተናገረ ያለው። ከሰማይ ነው ሲል ስጋው ከሰማይ ነው አላለም። ሁለተኛው ሰው ከሰማይ ነው ያለው ቃል ነው የመጣበትን አድራሻው ምንጩን ነው እየነገረን ያለው። አዎ እኮ የአዳም ምንጩ ስጋው ኬት ነው። ስለ ስጋው አይደለም የማወራው። አንቺ እኮ ነሽ ስጋው የሚለው የምጨመሪው ከአንቺ እኮ ነው። አ አዳም። እሺ እኔ አይደለሁም። አንደኛ ኮረንቶስ አስራ አምስት ላይ የመጀመሪያ ሰው ከመሬት መሬታዊ ነው ሲል፣ ምኑ ስለምኑ እየተወራ ነው? መሬታዊ ነው ሲል መጀመሪያ ፍሮም ኦሪጂኑ ራሱ መሬት ነው እያለ ነው እንጂ ስለ ስጋ አይደለም። ምድራዊ ነው ነው ምድራዊ ነው እያለች ነው ማለት፣ ኢየሱስ ክርስቶስ እግዚአብሔር እስትንፋስ ሁሉ ነፍሱ ሁሉ ምድራዊ ነች። አይ ኮራፕተብል የሆነ ሰውነት እንዳለው እየተናገረ ነው። ኮራፕ ተብል የሆነ ደግሞ ንፅፅር የሚደረገው የመጀመሪያው ሰው ከመሬት ነው ሲል ምኑን ነው ከመሬት ያለው? ኦኬ ሁለቱም ጋር እያነፃፀር ያለው ኢየሱስ ክርስቶስን እና አዳምን ነው እያነፃፀር ያለው። ኢየሱስ ክርስቶስ ከሰማይ ነው ሲል ሰማያዊ፣ ህይወት ሰጪ መሆኑን እየተናገረ ነው እንጂ ሌላ አሁን ለምሳሌ ስጋው ከሰማይ ነው ምናምን እያለ ስጋው ከሰማይ ነው የሚል ነገር የለም። የመጀመሪያው ሰው አዳም ከመሬት ነው ሲል ምኑ ነው ከመሬት? እኮ ቀል አልኮ ነው ምኑ አይልማ። ምኑ ቢል ኖሮ ትክክል ነሽ። እሺ አዳም፣ እሺ ምኑ ነው አይልም። ያልከው አንተ መጽሐፍ ቅዱስ ይለኛል፣ የፊተኛው ሰው አንብቢልን። እኔ ደስ ይለኛል፣ እንድታሳይልኝ መጽሐፍ ቅዱስ ይዘሃል። አውጪና አንብቢልን፣ ደስ ይለኛል። ኖ ይዘሃል ወይ? እኔም ይዘሃል፣ አንተ የሚያዘን፣ አንብብዬ ነዋ። እኔ አለኝ። እሽ፣ እኔም አለኝ

ከሃምሳ ስድስት ጀምሮ ከሃምሳ ሰባት የፊተኛው ሰው ከመሬት መሬታዊ ነው ሁለተኛው ሰው ከሰማይ ነው ይላል እኮ ስለ ስጋ አወራ ስጋው ከሰማይ ነው ስጋው ደግሞ ከመሬት ነው እያለ ነው ዲና የማድረግ መብትክ በጣም የተጠበቀ ነው እያስረዱ ማንም ለምን ሙስሊም ብትለው ማንም ብትል አዳም የመጀመሪያው ሰው አዳም ከአፈር እንደተፈጠረ ኤቭሪባዲ ነው። ምንም ወዲ ወዲ ማድረግ አንችልም፣ ምንም እንትን አንልም። ከመሬታዊ ከመሬት ነው አለ፣ ከመሬት መሬታዊ ነው አለ። ከመሬት ተቆፍሮ ነው አዳም የወጣው ኖ እየተናገረ ያለው ኦሪጂናቸውን እየተናገረ ነው። ተናገሪና አንቺ ጨርሺና ከዛው ነው ይናገራሉ። የባዲ ኦሪጂናቸውን እየነገረ፣ ኦሪጂናቸውን ያልከ ምን አይነት ሲባል የባዲ ኦሪጂናቸውን ነው። የፊተኛው ሰው መሬታዊ ነው፣ ሁለተኛው ሰው ከሰማይ ነው ነው የሚለው። ከሰማይ ከመሬት ሲባል ሁላችንም ከመሬት ውስጥ ተቆፍሮ ወጣ ብለን እንደማናምን የተሰራበት የመጀመሪያው ሰው አዳም ከአፈር እንደተበጀ ሁላችንም እምነት አለን የምንል ሰዎች ሁሉ እናውቃለን። ስለዚህ ሁለተኛው ሰው ደግሞ ከሰማይ ነው፣ ምኑ ሲባል ደግሞ አካሉ። ለምን ቢባል ቃል ነው ስጋ የሆነው እንጂ ጸጋንና ምረጥ የተሞቱ በእኛ ነው ያደረው ሲል፣ ይሄ የሰውነቱ። ዮሐንስ ወንጌል ምዕራፍ 6 ቁጥር 38። እንዴት ነው የምትረጁ ሺ ዮሐንስ ወንጌል ምዕራፍ 6 ቁጥር 38። ዮሐንስ ወንጌል ምዕራፍ 6 ቁጥር 38 ይህንን ታውከው የእኛው ነው። ስለዚህ እኔ ከአንቺ ጋር እንደውም ራሱ እኮ በእንትን ነው በፍቅር ነው መወያየት አይነው። ምን ስጋው ብቻ ነው ይዞት ይመጣው ስለሆነ እስኪ አዳም ተቆፍሮ የወጣው ከመሬት ውስጥ ለምንድን ነው ከሰማይ ይዞ አላልኩኝ፣ እኮ አንተ ኮን የምትለኝ እኮ ይሄኛውን እንዴት ታገናኘዋለች ነው የምልሽ እኮ ስምንት ከቶ ወደ ውጭ አይደለም እንጂ ፍቃድ ለማድረግ ከሰማይ ወርጃለሁ የሚለው ነው። እንዴት ይረዳዋለው? ታዲያ ከሰማይ ነው ታዲያ ወረደው? ምን አልኩ? ታዲያ አልገባኝም። ልጠቀኝ ንሆን አልተረዳሁክ። አዎ አንቺ እየጠቀስሽልኝ ነበር፣ ከሰማይ ነው ስትይ ስጋውን እያልሽ ነበር። እና እዚህ ጋር ደግሞ እየተናገረ ያለው ፍቃዴን ለማድረግ አይደለም እንጂ የላክኝን ፍቃድ ለማድረግ ከሰማይ ወርጃ አለውና፣ ከሰማይ ወርጃ አለውና ሚል አካል አለ። ተናጋሪ የሆነ ከሰማይ የወረደ አካል አለ። ተናጋሪው ከሰማይ እንደመጣ እየተናገረ ነው። አልተወለደም እንደ ሳይወለድ በፊት ከሰማይ እንደመጣ ይናገራል። አሁን አንተ የምትለው ይሄ አካል ያለው የምትለው ተወልዶ ነው የመጣው ይመጣል አሁን ሌላ ወረደ ሲባል እኛ ስለ እሱ አልተናገርም። አሁን ወደ ሌላ ቶፒክ ለማዘር ትሞክራልሽ። በጣም ጎበዝ ነሽ፣ በጣም ጎበዝ ነሽ። እዚህ ጋ አካል አለ፣ ተናጋሪ አካል አለ። ተናጋሪው አካል ከሰማይ እንደመጣ ይናገራል። እሱ እሱ ባለቤት የሆነ እሱ ተብሎ ሊነገርለት የሚችል አካል ከሰማይ እንደመጣ ይናገራል እና እኔ የጠየኳት ጥያቄ ስጋው ሳይሆን የመጣው እኔ የሚል አካል የመጣው ይኸው፣ እዚህ ጋር የሚያመለክተው እኔ ብሎ የሚናገር አካል የላከኝን ፍቃድ ለማድረግ ከሰማይ ወርጄ መጣው እያለ ነው እና ምን ትያለች ነው ጥያቄ። በጣም ጥሩ ይሄ ቃል ስጋ ከሆነ በኋላ ነው እየተነገረን ያለው። አይ ነው ግን እየተናገረ ያለው ከሰማይ መጥቻለሁ ነው የሚለው። ድርጊቱ መች እንደሆነ እየተናገረ ነው ያለው እና ቃል እኮ ከሰማይ በጣም ነው ያሰለጠነች ግን ምንም ምንም ሊወልክ አዳሚኝ በእውነት ለአንተ ብዬ ለአንተ ብዬ፣ ምንም የምለውጠው ነገር የለኝም የምጨምረው ነገር የለኝም። ሁለት ባህሪ እኮ ስላለው ነው። ሁለት ባህሪ ያለው ማን? አንተ ደግሞ ሁለት ባህሪ ትላለህ። ማን ሁለት ባህሪ ያለው? ኢየሱስ። ምንና ምን የሚባል ባህሪ? በአምላክነትና በሰውነቱ። እሺ፣ አምላክነቱ የት ሄዶ ነው ሲጸልይ አሁን አንተ ኢየሱስ ሲጸልይ አይታከዋል አይደለ? ምናቸዋለሁ ሰው ነው ይጸልይ። አምላክ ወደ አምላክነቱ ነው። በእኛ ቦታ ተከታይ

እንዴ አዋሪያት ነህ? እንዴ የኢየሱስ ክርስቶስ ስጋ ከሰማይ ነው የመጣው ብለህ ነው የምታምነው? ሰላም አደረግህ። አይ ዱብ ብሎ አይደለም፣ አይወረደው። ያው የእግዚአብሔር አሰራር አለ። እንደዚያ እንደማትሉ አውቃለሁ። የእግዚአብሔር አሰራር አለ። ሰማያዊ ስጋ ብለህ ነው የምታምነው? ምን አልከኝ? ሰማያዊ ስጋ ብለህ ነው የምታምነው? እውነት ነው። ሰማያዊ ስጋ ከሆነ ለምንድን ነው ከቅድስት ድንግል ማርያም መወለድ ያስፈልገው? አዎ ያ እንግዲህ መወለድ ያስፈልገው ያው የእግዚአብሔር አሰራር ስለሆነ ነው። ማለት እግዚአብሔር መንፈስ ነው፣ መለኮት ነው። ያው ሰውና እግዚአብሔር ጥል ነው ማለት፣ ጥል ነው ስል ያው ሰው ባለመታዘዙ ምክንያት ከእግዚአብሔር ከገደንገነት ስለወጣ እግዚአብሔር ደግሞ ለምን ተጸነሰለምን ተጸነሰ ሰላማሁንለምን ተጸነሰ? አው አጽናነሱ እንግዲህ ያው ኢሳያስ አምሳ ዘጠኝ አስራ አምስት ላይ ያንን ኢሳያስ 59 ስታነበው፣ ሰው ከመጀመሪያ ጀምሮ ስታነበው የሰውን ነገር ክፋት ምናምን እያለ ይወርድና አስራ አምስት ላይ ሰው አጣዋል። ሰው ጠፋ ይልና የገዛ ክንዱ መድኃኒት መጣለት ይላል። የእግዚአብሔር ክንድ ዕብራውያን ሁለት አንብበከዋል። ዕብራውያን ሁለት አስራ አራት ከይቅርታ ጋር ማለት ሰዓት በስጋና በደም ተካፈለ ይላል። ለሀውጦች ላንብበለ ወይስ አንብብልኝ? እኔም አለ ለነገሩ እኔ በእንትን በሚለው እኔ ሌላ አዲሱ የኛውን 1954 ሳይሆን ሌላኛው ትራንስሌሽን ነው ማነበር። ይሄ ጥሩ ትራንስሌሽን ስለሆነ ይሄንን ማነበር ልጆቹ ልጆቹ በስጋና በደም እንደሚካፈሉ ልጆችና አንድ ጋር ነው ችግር የለውም። ልጆቹ በስጋና በደም እንደሚካፈሉ እርሱ ራሱ እርሱ ራሱ ደግሞ እንዲሁ ያንኑ ተካፈለ ይላል። እነሱ እንደሚካፈሉ እሱ እንዲሁ ተካፈለ። እሺ ግን ይሄኛው ይሄ ሀምሳ አራቱ ነው ያንተም? ወይስ መጽሐፍ ቅዱሱ ተለያየ? ይሄ ሀምሳ አራቱ ነው ያኛው ለእናንተም እንትን ተመችቷቸዋል ለዛ ነው አንድ ጊዜ ያኛው ለእናንተ ስለተመቻችሁ እንትን እያላችሁበት ነው ትክክለኛው ቃል ነው ልጆቹ በስጋ የሚካፈሉ እርሱ ራሱ ደግሞ ያንኑ ተካፈለ ይኸውም በሞት ላይ ሀይል አለውን ዲያብሎስን በሞቱ ሀይል እንዲህ እንዲደመስስ ነው ይላል የተተረጎሙ ትክክለኛው ግን ትርጉም ትክክል ይሄ ነው። በእንግሊዘኛው ማውጣት ይሄ ነው። አሁን እንግዲህ የዳቢሎስን ስራ የዳቢሎስን ስራ በምን አይነት ስጋ ነው የሚያፈርሰው ማለት ነው? በእኛው ስጋ፣ በእኛው ስጋ፣ በሞት ማለት ነው። በእኛ ስጋ እንዴት? የእኛ ስራቸው የመርገም ጨርቅ ነው ተባለ አይደል? አዳም መጽሐፍ ቅዱስ ያለው ምን እናርገው አይደለም። ይሄ እኮ ኢየሱስ እኮ የተስፋ ቃል ነው። አሁን ስናየው መጽሐፍ ቅዱስ የተስፋ ቃል ነው። ቆይ ቆይ፣ አይ እንደዛ አታደርገንም ወንድሜ። መጽሐፍ ቅዱስ ያው የእንትኖችን በሙሉ አውጣና ያሳያለሁ። ቆይ ማለት አይ የሁሉንም እንትን በእንግሊዝኛ ቨርዥን አውጥቼ ላሳየው። ቆይ አንድ ጊዜ እሺ። ያው እኔ ብዙም እንግሊዝኛ ስለማልችል ነው። አይ እንትን ሳይሆን ለአንተ እንትን ታላለህ ብየሰብ ያኛው ላይ በጣም ብዙ ሰዎች እንትን ይሉበታል። አለ ሰዎች አምሳራቱን አለም የምትጠቀምበት አይደለም እኮ አስራ ስተኛ አምሳራቱ ላይ ቃላቶቹ ላይ ትንሽ እንትን ስላለው ሰዎች ግር ስለሚላቸው እናንተ ጋር ያሉ ልጅ ሰዎች አድቫንቴጅ ይወስዳሉ እሱ ላይ እሺ። ችግር የለም። መጽሐፍ ቅዱሱ ያስማማል። ችግር አድቫንቴጅ ለመውሰድ ስለሚሞክሩ ነው። ምክንያቱም በ1954 ልከፍትልህ ይችላል። 1954 ተመሳሳይ ሀሳብ ነው ግን ሲተረጎም ቃሉ እታች ተደርጓል። ይህ እንደነሱ ተካፈል የሚለው ቃል እታች ነው የተቀመጠው፣ መጨረሻ ላይ ነው የተቀመጠው ቃሉ ግን መጀመሪያ ነው ያለው። ለዛ ነው ሰዎች እንትን ይላቸዋል ለራሳቸው አላማ እዚህ ጋር አንተ የምትለው ይሄ ነው የምትፈልገው፣ አንተ እሺ፣ አስራ ሁለት እና አስራ አምስት አንድ ላይ አዎ። ይሄ መሰለኛ እንግዲህ፣ ልጆቹ በስጋ አዎ፣ እንግዲህ ልጆቹ አዎ፣ እንግዲህ እንዲካፈሉ፣ አዎ። እዚህ ጋር ሲጀምር ራሱ ኦኬ፣ እንግዲህ ልጆቹ በስጋና በደም ስለሚካፈሉ፣ እሻም አንተ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር፣ ይኸውም ዲያብሎስ ነው። አሁን የማንን ስራ እንዲያፈርስ እንዲሽር? አዎ የዲያብሎስን ስራ። የሚሽረው በእኛ ስጋ አይደለማ፣ በዛ እሺ፣ እንዲሽር፣ ይኸውም ዲያብሎስ ነው። በህይወታቸው ሁሉ ስለሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። በስጋና በደም እንዲሁ ተካፈለ። በስጋና በደም እንዲሁ ተካፈለ የሚለው እንደ ልጆቹ ነው አይደል? አሁን እኮ ልጆቹ እኮ ያንን ሰማያዊ ስጋ እኮ እንድንካፈል ነው እኮ እንጂ የእኛን ስጋ እንድን ልጆቹ የተባሉት ስጋና ደም ያላቸው ናቸው እኮ ነው የሚል ስጋ ልጆቹ የተባሉት መላእክት አይደሉም፣ መንፈስ አይደሉም። ልጆቹ የተባሉት ሰው ናቸው። ሰዎች እኮ ስጋና ደም ያላቸው ናቸው በስጋና ደም የሚካፈሉ ናቸው ልክ ነው ስጋና ደም ያላቸው ናቸው እሱ ራሱ ደግሞ በሞት ላይ ሀይል ያለውን ማለት ነው በሞት እንዲሽር በሞት እንዲሽር በሞት የዲያብሎስን ሀይል በምን በሞቱ ይሽር ዘንድ በስጋና በደም እንዲሁ ተካፈለ ነው የሚለን ልክ ነው ታዲያ በስጋና በደም ተከታካፈለ የኛ አይነት ስጋ ነው ያለው ማለት ነው ኖ ኖ ኖ የሰውን ምስል ሆኖ ነው አይመጣው የሚለው አሁን እኮ እሱ ከመንፈስ ቅዱስ ተጸነሰ ነው የሚለው መጽሐፍ ቅዱስ አሁን ከሰማይ ነው ከሰማይ ነው ሲልህ እኮ ከመንፈስ ቅዱስ ተጸነሰ ማለት እኮ ነው ከሰማይ የሚልህ ጋር አይደለም አሁን ምልክ ቅድም የምትከራከሩበት ከኤፍኤም ጋር የምትከራከሩበትም አይ እሷ ከመንፈስ ቅዱስ ነው የጸነሰችው መንፈስ ቅዱስ ደግሞ ከየት ነው ከሰማይ ነው አሁን እኛ ከአፈር ነው እግዚአብሔር ሰውን ከምድር አፈር አበጀው በአፍንጫውም የህይወትን እስትንፋስ እፍ አለበት ነው የሚለው እኛ ከምድር አፈር ነው የተበጀነው ጸነሰ ተብሎ ሌላ ነገር ይጸንሳል ስጋ ያልሆነ ነገር ማለት የእግዚአብሔር አሰራር እኮ ነው የእኛ አሰራር እኮ የእግዚአብሔር አሰራር አሁን እኮ ወንድማ የእግዚአብሔር አሰራር ሰዓቱ ስራው እኮ የእግዚአብሔር አሰራር ነው አዎ ግን ጠቅሳለ አሁን ለምሳሌ ኢየሱስ ክርስቶስ እውነተኛ ስጋ ለመያዙ ጠቅሳለ እንዴት ቃል ስጋ ሆነ ይላል ያው በዛ መካከል ሰማያዊ ስጋ ሆነ ማለት ነው እንዴ አሁን ከመንፈስ ቅዱስ ታዲያ ማለት አዳምዬ ከየት ማለት ነው? ከሰማይ አይደለም፣ ከመንፈስ ቅዱስ ያነሳ ተገኘ ይችላል። ቃል የተባለው ቃል እኮ የእግዚአብሔር ቃል እኮ ነው። ቃሉን ነው እኮ ሥጋ ያደርገው። ቃል ቃል ነው የሚልከው አደለ የእስራኤል ልጆችን ለማለት ነው። ቃል ንግግር ማለት ነው። አሁን እኮ የእግዚአብሔር ቃል ነው እኮ ቃል ማለት ምን ማለት ነው? ከይቅርታ ጋር ያ እኮ የእግዚአብሔር ቃል ጉልበት ያለው ቃል ነው። ዓለምን እኮ ይሁን የሚለው በቃሉ ነው እኮ እ የይሁን ቃል ማለት ነው። እሺ የይሁን ቃል ማለት ነው አዳምዬ እንደዛ ለ የኛና የእግዚአብሔር እኳ አንድ አደለም እኮ ያኮ መለኮት ነው የሚወጣው ያ ቃሉ ከመለኮት የሚወጣ ቃል አካላዊ ቃለው ወይስ ፕሮሚስ ነው? ኖ ነው ቃሉን ነው እኮ ስጋ ያደርገው መጽሐፍ ቅዱስን ቃልም ስጋ ሆነ፣ እውነትና ጸጋና እውነትን ተሞልቶ በእኛ አደረ፣ ከአባቱ ዘንድ እንዳሉ ያለው። ቃሉ የተባለው ከእግዚአብሔር የተለየ አካል ነው ሌላ አካል ማለት ኖ ኖ ኖ ኖ። አሁን በኤደን ገነት የእግዚአብሔር ድምፅ ይመላለስ ነበር ይላል። ወደ ሳሙኤልም እግዚአብሔር ሲመጣ ንግግር ነው ቃል የተባለው እዚህ ጋር ንግግር ነው። አዎ የመለኮቱ ንግግር ነው። ታዲያ እንዴት ነው አሁን ቃሉ ላከ ፈወሳቸው ይላል። በመጀመሪያም ንግግር ነበረ እንበል እዚህ ጋር በቃል የሚለው ፋንታ ንግግር እናስገባና በመጀመሪያም ንግግር በመጀመሪያ ቃል ነበር። ቃል የሚለው ንግግር ብለን አስገባ ተርጉመ ነው ማለት ነው። እኛ ንግግር ብለን ማለት አንተ የተረዳኸው በንግግር በመጀመሪያ ቃል ነበር። በመጀመሪያ ንግግር ነበረ ብለን አሁን እኮ የእግዚአብሔር ንግግር ነበረን ብለን የእግዚአብሔር ነው አሁን አዳምዬ መጽሐፍ ቅዱስ የሚለውን ነው እኛ መደገፍ ያለብን እንጂ እኔ የሚለውን አንተ የምትለውን ሰው የሚለውን አይደለማ የምንደግፍ ቃል ማለት ሲል ምን ማለቱ ነው እዚህ ጋር አሁን እንግዲህ ምን ማለቱ ነው ቃል ሲል ምን ማለቱ ነው እዚህ ጋር ቃል አካላዊ ቃል ማለቱ ነው ቃል ያወጣል እኮ ቃል ያወጣል ማለት የእግዚአብሔር ንግግር አሁን እኔም ቃል እንደማወጣ የእግዚአብሔር ንግግር ማለት ነው ከይቅርታ ጋር አዎ እሺ፣ እንውሰደው እንደዛም፣ እሺ፣ እንዳንተ በመጀመሪያም ንግግር ነው። ንግግር፣ ንግግር በእግዚአብሔር ዘንድ ነው። እሺ፣ የእግዚአብሔር ንግግር በእግዚአብሔር ዘንድ ነበረ ማለት ንግግርም፣ እግዚአብሔር ነበረ፣ ንግግር ንግግርም በእግዚአብሔር ዘንድ እግዚአብሔር በመጀመሪያ በእግዚአብሔር ዘንድ ነበረ። አየ እንዴት እንደሚምታታ። በመጀመሪያም ንግግር ነበር፣ ንግግርም በእግዚአብሔር ዘንድ ነበረ፣ ንግግርም ንግግሩ እግዚአብሔር ነበር ይላል። ንግግር እግዚአብሔር ነው። እኛ ተርጉመ ነው ማለት እኮ ነው። አሁን መጽሐፍ ቅዱስም የሚለው ቃል ነው እንግዲህ አይደል? እኛ ደግሞ ወደ ንግግር አዞር ነው አዳም እው፣ እንደዛ ብለው እየተረዳው ነው። ኖ ኖ፣ አሁን እኮ ከዘፍጥረትም እኮ ስንመጣ ሶስት ላይ የእግዚአብሔር ድምፅ በየደንገነት ይመላለስ ነበር ይላል። ወይ እግዚአብሔርና ድምፅ ተለያዩ? አይደለም ስለረፈደብን፣ እሺ እሺ፣ አዳምዬ በቃ ያው እንግዲህ ውይይት ቆንጆ ነው። ብቻ በፍቅር እንወያያለን እንማማር። ማውራት ትችላለህ። እሱ ደኛል ኦኬ ኦኬ ትንሽ ኦኬ፣ የሚያውራ ሰው የለም። ሁለት ደቂቃ ልትሆን በቃ፣ አይ ብንጨርስ ይሻላል። እኔ ምናልባት የምችል ከሆነ እንድታወራው ብየው የሆነች ነገር ላመቁ ነበር ወይ። በኋላ አንድ ጥያቄ ልጠይቅና እመለስበታለሁ። ወንድም ማን ነው? ሄኖክ አይደል? እሺ ሄኖክ እኔ አንድ መሰረታዊ ሙስሊም ነው መሰለኝ፣ አይደል? ችግር ኖሮ ሙስሊም አይደለሁም።